ሁሉም ሰው ወንድም ሆነ ሴት የተሻለና ጥሩ የሆነ የፍቅር ግንኙነት እንዲኖረን እንፈልጋለን። ነገር ግን ደግሞ አንድ ማነቆ የሚሆንብን ጉዳይ አለ። እርሱም ያደግንበት ማህበረሰብ ውስጥ አይተን ያደግናቸው ጥሩ ያልሆኑ የፍቅር ግንኙነቶች ለፍቅር ግንኙነት ዋጋ እንዳንሰጥ ሊያደርጉን ይችላሉ። ሁለተኛው ደግሞ የኛው የራሳችን ጥሩ ያልሆኑ አመለካከቶች ኢጎአችን፣ ማለት ነው፣ ለፍቅር ግንኙነት ዋጋ እንዳንሰጥ ሊያደርጉን ይችላሉ። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ ተመልካቾቼ እንደምን ቆይታችሁ? እንደምን እንደምን ከርማችኋል። ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ አሳስባችኋለሁ። መልካም ቆይታ ከዚሁም የተነሳ በተለይ ወንዶች ወደ ሕይወትሽ መጡና የኔ ማር የኔ ቆንጆ ብለው ለጥቂት ጊዜ በቃ ያሞካሹሻል። በቃ ጥሩ ዓለም ውስጥ እንድትገቢ ሊያደርጉሽ ይችላሉ። ነገር ግን ሳይቆይ ደግሞ የአማሪ ስልበት የነበረው አንድ በጦ ያስጠላሽኝ፣ በቃ አንቺ ስርት ነሽ ይህ ማለት ነገር ይታያል። ይሄ ከምን የተነሳ ይመስልሻል እህቴ? ይህን ነገር በጥያቄ እንድታዩ እፈልገዋለሁ። ምክንያቱም ይህን እንደዚህ አይነት ነገር ውስጥ እያለፍሽ ያለሽ ቴ ልትኖሪ ስለምትች ነው። ታዲያ በዚህ ቪዲዮ ጊዜሽን እና እድሜሽን በዋዛ ፈዛዛ ለማቃጠል ፈቃደኛ ካልሆንሽ፣ የውሳኔ ሴት ከሆንሽ አንቺን ይጠቅምሻል ብዬ ያዘጋጀኋቸው መልእክቶች ስለሆኑ እንድትከታተኝ ይጋብዝሻል። የጀመርሽው የፍቅር ግንኙነት እንዲሁ የፍቅር ግንኙነት ብቻ ሆኖ መቀዝ የለበትም፣ ምክንያቱም ማደግ አለበት። ይሄ ደግሞ ወዴት ነው የሚያድገው? ወደ ትልቁ ተቋም ወደተባለው ተባለው ትዳር ማደግ አለበት። ያለበለዚያ ሚዜሽና አድሚሽን እንዲሁ በከንቱ በዋዛ ፈዛዛ ማሳለፍ ይሆናል ማለት ነው። ታዲያ ይሄን የምታስብ ሴት ከሆን፣ ይሄን የምትገነዘብ ሴት ከሆን፣ ወደ ህይወትሽ እየመጣ የሚሄድን አይነት ወንድ ወይ ማስቆም ወይ ደግሞ እንዲቀጥል ማድረግ የምትችይበት አይነት ሁኔታዎች አሉ። ምክንያቱም ለዚህ አይነት ወንዶች ባቸው ያፈነገጡ ወንዶች ስለሚሆኑ ለእንደነዚህ አይነት ወጣ ያሉ ባህሪያቶች ደግሞ ምክንያት ምንድን ናቸው? አንድ ወንድ ልጅ ወደ ህይወትሽ የሆነ ጊዜ ይመጣል፣ ከዚያ በኋላ ይሄዳል። እንደገና ደግሞ ተመልሶ እየመጣ ህይወትሽን ወጣ ገባ የሚያደርግበት ምክንያት ከምን የተነሳ ነው? ምክንያቱ ምንድን ነው ብለን ስንመለከት፣ የመጀመሪያው የሚሆነው በጋለ ጊዜያዊ ስሜት ተነድታችሁ ወደ ፍቅር ግንኙነት መግባታችሁ ነው። አንድ ይህን ነገር እንዲያስከትል የሚያደርገው ለምትሉ በተለይ እስኪ በልጅነታቸው ተመልከቱ። እስኪ ወላጆቻቸው ወደ ትምህርት ቤት እንድትሄዱ እንድትማሩ ብለው ሲቆጧቸውና ሲመክሯችሁ እናንተ ደግሞ ለእነርሱ የምትማሩት ይመስላችሁና ትምህርት ቤት ላለመሄድ ምክንያት ትደረድራላችሁ ታኮርፋላችሁ መናደድ አለ እዚላችኋል አይደለ እነዚህ አይነት ነገሮች ይከሰታሉ በተመሳሳይም ደግሞ በጊዜያዊ ስሜት ተነጥቶ ወደ ፍቅር ግንኙነት መግባትም ውጤቱ እነዚያ የሚጠቅምሽ ሆኖ ሳለ መቸኮል የለብሽም ተብለሽ ሰዎች እንኳ ሲመክሩሽ ቸኮለሽ ወደዚያ ግንኙነት ውስጥ ገብተሽ እንደዚህ አይነት ነገሮች ሊከሰቱ ይችላሉ ይሄ ደግሞ ምንን ያመጣል መሰለሽ ከጥቂት ጊዜ በኋላ አንዱ ተቃራኒ ጾታ የፍቅር ግንኙነታችሁ ውስጥ ያለው ቦታ ለአንቺ ብሎ እንደሆነ እስኪሰማው ድረስ ቸልተኛና ሊግምተኛ እንዲሆንብሽ ያደርጋል። በዚህ ጊዜ ታዲያ ለአንቺ የሚቀርልሽ ንዴት ይሆናል፣ ብስጭት ይሆናል። ብዙ ያልተገቡ ውሳኔዎችን በህይወቶች ላይ እንድትወስኝ ሊያደርግሽ የሚችሉ ናቸው። አንድ ነገር ደግሞ ልብ በይ። በተለይ የጀመርሽው የፍቅር ህይወትሽ ውስጥ ያለው ወንድ ልጅ ለአንቺ ብሎ ያኔ የፍቅር ግንኙነት እንደጀመረ የሚሰማሽ አይነት ስሜት ከሆነ የእናንተ የፍቅር ግንኙነት ጥያቄ ውስጥ ነው የሚሆነው። ምክንያቱም ደግሞ እንደዚህ አይነቱ ስሜት እየበዛ ሲመጣ በመካከላችሁ አለመግባባቶች፣ ንትርኮች፣ መናናቅ፣ ሁሌ ጭቅጭቅ አይነት ነገሮች መከሰታቸው አይቀርም። ምክንያቱ ምንድን ነው? መሰረቱ ምንድን ነው ብለን ከተመለከትን፣ በቃ እናንተ እኮ የጀመራችሁት ያኔ የፍቅር ግንኙነት በጊዜያዊ ስሜት ተነስታችሁ ሆይ ሆይ ነው። አንድ ነገር ደግሞ ሁላችንም እናስታውሳለን አይደለ። ሲሮጡ የታጠቁት ሲሮጡ ይፈታል አይደለ የሚባለው። ስለዚህ ሁሉን ነገር በችኮላ ማድረግ የለብሽም። እንደዚህ አይነት ሌቭል ላይ የምትደርሱ ከሆነ ለአንቺ ያለውን ፍቅር ይቀንሳል። የኔ ማር የሚለው በቃ አንቺ መረርሽኝ ወደሚለው ደረጃ ላይ ያድጋል። ለአንቺ ያለው አክብሮት በጣም ይቀንሳል፣ አያከብርሽም። በቃ እየሄደ እየመጣ ህይወትሽን እንደ ጌም ሊያደርገው ይችላል። ገብቶሻል አይደለ? ስለዚህ በተቻለሽ መጠን አላማና ግብ ያለሽ ሴት ከሆንሽ በተለይ ደግሞ ትዳር ለመመስረት የምታስቢ ከሆነ ሰዎችም በከንቱ ማባከን የለብሽ ስለዚህ ሳይረፍድብሽ ቶሎ እነዚህ አይነት ውሳኔዎችን ማስተካከል አለብሽ፣ ምክንያቱም በጊዜና በዕድሜ ቀልድ ስለሌለ ስለዚህ የኔ እህት አላማሽና ግብሽን በትክክል ማወቅ አለብሽ። ምክንያቱም ደግሞ ወንድ ሁሉ ለአንቺ ባል ሊሆንሽ አይችልም። አንቺም ደግሞ እንደዚያው በቃ ለዚያ ወንድ የፍቅር አጋር ወይም ደግሞ ምስት ልትሆኝ ያችል ለአንቺ የተዘጋጀው አንቺም ደግሞ የተዘጋጀሽለት ሰው ስላለ ማለት ነው። ስለዚህ ማድረግ ያለብሽ ነገር ቢኖር ምንድን ነው? ከማይሆንሽ ሰው ጋር ሆነሽ ለዓመታት ከመቃጠል በመጀመሪያው ገና የፍቅር ግንኙነት በተለይ ደግሞ በችኮ ላይ የምትጀምሩት የፍቅር ግንኙነት ኮንፈርት ካልተሰማሽ ጥሩ ስሜት በቃ በዚህ ፍቅር ግንኙነት እስካልተሰማሽ ወዲያው ቶሎ ማቆም ነው ያለብሽ እንጂ እየቆየ ሲመጣ ለአንቺ ጸጸትና ንዴት ነው ትርፉ። ስለዚህ በመጀመሪያዎቹ ደረጃዎች ይህን የፍቅር ግንኙነት ማስቆም ትችላለሽ። ካልሆነ ግን በቃ በጊዜ ምክንያት፣ ጊዜ በሄደ ቁጥር የሆኑ ነገሮች ውስጥሽ ላይ በቃ የሆነ ብስጭት፣ ቁጭትን ውስጥሽ እያስቀመጠ ይመጣል። ስለዚህ አንድ ነገር ደግሞ ልብ በይ፣ ህይወት አንድ ጊዜ ብቻ ነው የምትኖረው። የተሰጠሽ አንድ ህይወት ሳለ እድሜሽን በሙሉ በመጸጸት በመናደድ ማሳለፍ አለብሽ? በፍጹም ማሳለፍ የለብሽ። ምክንያቱ በተቻለ መጠን ሁሉም ሰው የሚመኘው ጥሩና እና የተሻለ ትዳር አደለ ማግኘት የሚፈልገው። ያን ትዳር ደግሞ ለማግኘት ገና ከመጀመሪያው ማሳመር ነው። ከመጀመሪያው ደግሞ ያላማረ ገና ውስጥ ገብቻ ያሳምራለው ማለት ብዙ ማገዶ ይፈጃል። ብዙ እድሜሽን፣ ጊዜሽን ሊያቃጥልብሽ ይችላል። ይሄ ደግሞ በኋላ ላይ ጥሩ ያልሆነ ውሳኔዎችን እንድትወስኝ ሊያደርግች ስለሚችል ከመጀመሪያዎቹ ደረጃዎች ላይ በተለይ ገና ቸኩለሽ ወደ ፍቅር ግንኙነት ከመግባትሽ በፊት ኢቨን ገብተሽ እንኳ ቢሆን ማስተካከል የምትችይበት ሌቭል ላይ ማስተካከል አለብሽ እንጂ ከፍ ባለ ቁጥር እያደገ በሄደ ቁጥር ነገሮችን አንቺ እንደጠበቅሽው ላይሄዱልሽ ይችላል። ስለዚህ ጥንቃቄ ማድረግሽ በጣም የተሻለ ነገር ነው እንጂ እየተቃጠልሽ መኖር ከማይሆንሽ ሰው ጋር ሆነሽ የፍቅር ግንኙነት ጀምረሽ በቃ ወይኔ መረረኝ፣ በቃ እንደዚህ ሆንኩኝ ብሎ ከማሳለፍ ይልቅ በመጀመሪያ በትክክል መምረጥ ነው ያለብሽ። ካልሆነ በቃ እድሜ ዘመንሽን ከመቃጠል ይልቅ ብቸኝነት የተሻለ ነው አለ ስለዚህ እየተቃጠልሽ ለመኖር ከማይሆንሽ ሰው ጋር ግንኙነት የምትጀምሪው የፈለገ ነገር ቢሆን ራሱ እንደዚህ አይነቱን ወንድ አብሮሽ እንዲሆን መፍቀድ የለብሽም። ብቸኝነትሽ የተሻለ ነው፣ ምክንያቱም ከመቃጠል ለአንቺ ንዴትና ብስጭትን ለአንቺ ያስቀመጠው ማን? ማንም። ስለዚህ ለራስሽ የመወሰንና አንድን ጥሩ ነገር የመምረጥ ሙሉ መብት አለሽ። ስለዚህ በሰዎች ደግሞ መገፋፋትም የለብሽ ማለለ ለሆነ ለጥቂት ጊዜያዊ ስሜት ብለሽ የማይሆንሽን ሰው ጋር ሄደሽ ዘመንሽን ማቃጠል ፈጽሞ የለብሽ ሌላኛው እንግዲህ የዚህ ያፈነገጠ አይነት ባህሪን በህይወትሽ ወይም በፍቅር ግንኙነታችሁ ላይ እንድትመለከቱት የሚያደርገው ነገር የፍቅርን ግብና ውጤት አለመረዳታችሁ ነው። በተለይ እስኪ አሁን የምጀምረው የፍቅር ግንኙነት ግቡ ምንድን ነው ብለሽ ራስሽን ጠይቂ። ግቡ ምንድን ነው? ወደ ትዳር የሚባለው ግብ ያደርሰኛል ወይ የሚለውን ነገር ማየት አለብሽ። ትዳር ወደሚባለው ነገር ያመራኛል ወይ ነው ወይስ ደግሞ ለጊዜያዊ ነው የተፈለግኩት ብለሽ ራስሽን መጠየቅ በጣም አስፈላጊ ነገር ነው። ይህን ስትረጂ ፍቅር ምን እንደሆነ መረዳት ትችያለሽ። ከተደረጀ ግን ፍቅር መጀመሩ በጣም ጉዳት አለው። ሊጎዳሽ ይችላል። እንዲሁ በችኩ ላይ የምታደርጊያቸው ነገሮች ሊሆኑ ስለሚችሉ መጥፎ አይነት ውሳኔዎችን እንድትወስኝ ሊያደርግሽ ይችላል። እንግዲህ ጥቂት የማይባል ወንዶች መድረሻ የሌለው መኪና ውስጥ ነው የተሳፈሩት ያስብላል። ይህን ስላችሁ መነሻው እንጂ መድረሻው የማይታወቅ መኪና ላይ ደግሞ የተሳፈረ ሰው ግልጽ ነገር ነው አደለም? የሚወርድበት ቦታ አይታወቅም። መኪና ውስጥ ከተኛ መቼ መንቀት እንዳለበት አያውቅም። ምንም አይጨነቅም። ለረዳቱ እዚህ ቦታ ወይም ደግሞ እዚህ ጫፍ ላይ እንዲያወርድኝ ብሎ ለሾፌሩ እንዲነግርለት ምንም ነገር አያስጨንቀው። አንድ ነገር ደግሞ በሕይወቶች ላይ ልብ በሉ፣ መጨረሻ የሌለው ነገር ሁሌ በጣም አሰልቺ ነገር ነው። ልብንም ደግሞ ያዝላት። ታዲያ እንደዚህ አይነት ወንዶችን ስለትዳር ስታወሪያቸው በጣም ይደነግጣሉ እንዴ ምን ሆነሽ ነው ምናምን ሊሉ ይችላሉ እንዴ እንድንጋባ ነው እንዴ መጋባት አለብን እንዴ የሚል አይነት ከመቼውም ይልቅ በቃ የሆነ ለውጥ ወጥ ይለብሻል ይሄ እኮ ወይ አምስት ወይ ስድስት ዓመት እኮ አብራችሁ የፍቅር ግንኙነት ላይ የቆያችው ሰው ዛሬ ለትዳር ወደ ትዳር እንግባ ወይ በቃ ወደ ጥሩ ነገር እንለውጠው ብለሽ ስትዩ ይደነግጣል የእርሱ ፍላጎት በቃ ሁሌም ፍቅረኛሞች ሆናችሁ እስከ መጨረሻው እንድትሄዱ ነው እንጂ በቃ የፍቅር ግንኙነት መሰረታችሁ ትዳር የሚባለውን ተቋም እንድትመሰርቱ አይፈልግም ፍቅር ማደግ አለበት። ደግሞ ሁላችንም ማወቅ ያለብን ወዴት ነው ካልሽ ትዳር ወደሚባለው እንጂ ያለበለዚያ የሀሳብ ባህር ሆኖ መቅረቱ የማይቀር ነው። ይሄ ደግሞ ልብሽን ሊጎዳሽ ይችላል። እንደዚህ አይነቶቹ ወንድ በቃ ወደ ትዳር ለመግባት ፍቃደኛ ያልሆኑ ወንዶችን ደግሞ በቃ ሁሉ የመለማመጥ ትግል ይሆናል። ፍቅር ደግሞ በአንድ ሳይድ ሲሆን ጥሩ አይደለም፣ አይደለም በሁለታችሁም በኩል ባላንስ ሲሆን በጣም የተሻለ ነው። በእንደዚህ አይነት ነገሮች ውስጥ የምታስኬዱ የፍቅር ግንኙነት ነገር ካለ ደግሞ አለመግባባቶች ሊፈጠሩ ይችላሉ። መሰለቻቸት እንጂ ሊጀምር ይችላል እንግዲህ በእናንተ ያ የፍቅር ግንኙነት ነገር ቶሎ ካልተቋጨ የእናንተ ነገር ውሃ ወቀጣው ነው ይቀራል ማለት ነው ስለዚህ ጥንቃቄ ማድረግ አለብሽ የጀመርኩት የፍቅር ግንኙነት ግቡ ምንድን ነው ውጤት ይዞልኝ የሚመጣው ውጤት ምንድን ነው ውጤቱ ጸጸትና ንዴት ከሆነ ከመጀመሪያው ቢቀርብሽ ውጤቱ ደግሞ ትዳር ከሆነ እሰየው አጠንክረሽ መሄድ የሚያስችልሽን ውሳኔ እንድትወስኝ ያደርግሻል ማለት ስለዚህ የፍቅርን ግብና ውጤት በትክክል አንቺም እርሱ መረዳት አለባችሁ ስለዚህ እንደዚህ አይነት የፍቅር ግንኙነት የጀመራችሁ ሴት እህቶቼ ካላችሁ በተቻላችሁ መጠን ለማስተካከል መሞከር ይኖርባችኋል። ምክንያቱም በቃ እርሱ እኮ ሁሌ ሕፃን ነው የሚሆነው ብሎ ከመናደድ ይልቅ ተስፋ ባለመቁረጥ እርሱ መናገር፣ እርሱን በቃ በጥበብ ማስተማር፣ እንዲገባው ማድረግ። ሁሉም ነገር ደግሞ የሚያምረው የሰው ልጅ ተስፋ ሲኖረው ነው አደለም? ይህ ሰው ይስተካከላል፣ ሁለት ሶስት ዓመት አብረን ቆይተናል፣ በቃ ባህሪው እንደዚህ አይደለም፣ የሆነ ሼፕ ላደርገው ይችላለሁ ብሎ ማለት ነው። ስለዚህ ወንዱ ልጅ ከእንደዚህ አይነት በቃ ከፍቅረኝነት ሌቭል ከፍ ብሎ ባል ወደሚባለው ሌቭል ማደግ እንዳለበት መቀስቀስ አለብሽ ማለት ነው። እንዲነቃ ማድረግ ትችላለሽ። ማንኛውም የፍቅር ግንኙነት ደግሞ ትዳር የሚባል ግብ እንዳለው በትክክል አስምረሽ ልትነግሩ ይገባል። ይሄን ሲረዳ ከተኛበት በቃ ከልጅነት አስተሳሰቡ መውጣት ይጀምራል ማለት ነው። ይሄ ደግሞ ለአንቺ ጥሩ ነጥብን ያስገኝልሻል። ብዙ ጊዜ ሴቶች የሚጠይቁት ጥያቄ አለ። እንዴት ነው ወንድ ልጅ እንዲናፍቀኝ ማድረግ የሚችለው? እንዴት ነው ሁል ጊዜ ስለ እኔ እንዲያስብ ማድረግ የሚችለው? የሚለው ጥያቄ የአብዛኛዎቹ ሴቶች ጥያቄ ነው። ታዲያ እንግዲህ አሁን ምናልባት ይህን ነገር አስተውለሽ ከሆነ በግንኙነት ውስጥ ስትሆኑ ሁል ጊዜ ከዛ ሰው ጋር አትሆኑም አይደለም። ብዙ ጊዜ ጥሩ ግንኙነታቸው አመላካች ነው የሚባለው በእርግጥ አጠገብ ላጠገብ ስትሆኑ ነው። እርሱ ስለ አንቺ የሚሰማው ስሜት ምን እንደሆነ ማየት የምትችው በእርግጥ አጠገብ ላጠገብ ስትሆኑ ነው። ተለያይታችሁ ስትሆኑ ደግሞ ስለ አንቺ የሚሰማው ስሜት ምንድን ነው የሚለው ነገር አንቺ ጋም ጥያቄ ሊፈጠር ይችላል ማለት ነው። ምክንያቱም ተለያይታችሁ ስትሆኑ እርሱ የሚያስበው በቃ ሴ ወይኔ ከዚህ ሴት በመራቄ እንዴት ደስተኛ ነኝ፣ በጣም ደስተኛ ነኝ የሚል አይነት ወንድ ከሆነ በእርግጠኝነት ላረጋግጥልሽ የሚችለው ነገር ያ የፍቅር ግንኙነት፣ የጀመራችሁት የፍቅር ግንኙነት በእርግጠኝነት የሚያዛለቅ አይሆንም። ምክንያቱም በምትለያዩበት ጊዜ ይህ ስላችሁ መለያየት ስላችሁ፣ በቦታ ርቀት፣ በስራ ምክንያት፣ በቤተሰብ ሁኔታ፣ በግል ምክንያት ተራርቃችሁ በምትሆኑበት ጊዜ ስላንቺ የሚያስበው አስተሳሰብ በእርግጠኝነት ላንቺ ያለው መውደድ ላንቺ ያለውን ፍቅር ይገልጸዋል ማለት ነው። ስለዚህ የዚኛው ስሜት ላይ ትኩረት ማድረግ በጣም አስፈላጊ ነው የሚሆነው። ምክንያቱም ከአንቺ በመራቁ ደስተኛ ሆኖ የሚታይ ከሆነ፣ ደስተኛ የሚሆን ከሆነ ያ የእናንተ የፍቅር ግንኙነት ጥያቄ ውስጥ ይገባል ማለት ነው። በሌላ በኩል ደግሞ ተለያይታችሁ ይህን ስላችሁ ታዲያ በቦታ ርቀት፣ በስራ ምክንያት ተለያይታችሁ በምትሆኑበት ጊዜ እርሱ ስለአንቺ የሚያስበው ፊትሽን ማየት ከአንቺ ጋር ማውራት እንደገና እንዴት ነው የማገኝሽ እንዴት ነው የማይሽ የሚለው የመናፈቅ የመጓጓት አይነት ስሜት እሱ ላይ የሚያድር ከሆነ ያ የተጀመረው የፍቅር ግንኙነት ያብባል፣ ያድጋል ብለን ልንገልጸው እንችላለን። በእርግጥ የቃላቶች ሽንገላ የሉም ለማለት አይደለም። ከልብ ካለቀሱ እንባይገድም ይገድም አይደለም የሚባለው ነገር፣ ግን ደግሞ ለተለያዩ አይነት ጊዜያቶች ውስጥ ይሄ ወንድ ልጅ ለአንቺ ያለው ስሜት አንቺን ማግኘት ፍላጎቱ እንደሆነ፣ ከአንቺ ጋር አብሮ መሆን እርሱን እንደሚያስደስተው የሚገነዘብ ከሆነ ስለዚህ ደግሞ ከአይምሮ ሊያወጣሽ እንደማይችል አይነት ሴት አድርጎ አይምሮች ላይ የሚስላቸው ስዕሎች ካሉ በእርግጠኝነት ልትናፈቅ የምትች አይነት ሴት ትሆኛለሽ። ስለዚህ እህቴ ከአይምሮ ሊያወጣሽ የማይችላት ያቺ ሴት እንድትሆኒ የሚረዱሽ ነጥቦች እንመለከታለን። የመጀመሪያው የሚሆነው እርሱ በእርግጥ ሊና ፍቃት የሚችላት አይነት ሴት መሆን መቻል አለብሽ። ይህን ስልሽ ታዲያ በህይወታችን በጣም ደስታና ሀዘን ይፈራረቅብናል አይደለ? በተለይ ደግሞ ወንድ ልጅ ከአንቺ ጋራ ሲሆን የሚስክ ከሆነ ከአንቺ ጋራ ሲሆን አብሮነቱ ወይም ደግሞ ከአንቺ ጋራ አብሮ ሲሆን ደስተኛ የሚሆን ከሆነ የደስተኝነት ስሜት የሚሰማው ከሆነ ከአንቺ ጋራ በተገናኘ ቁጥር ደግሞ መንፈሳዊነትን የሚሰማ ከሆነ ጥሩ ከባቢ አየር የምትፈጥሬለት ከሆነ ትክክለኛ ነገሮችን ሲያደርግ ደግሞ በቃ ትንሽም ብትሆን አመሰግናለሁ የምትይ ከሆነ ያኔ ምን ይሰማዋል ማለት ነው? ደስታ ይሰማዋል። ወንድ ልጅ ደግሞ ያን ኢንቫይሮመንት ያን አካባቢ ይወደዋል፣ የበለጠ ይፈልጋል። በሌላ በኩል ግን ደግሞ ከአንቺ ጋር ሲሆን የሚሰማው ነገር በቃ የሚደብር አይነት ከሆነ፣ ሁሌ ወቀሳ ከሆነ፣ ሁሌ ሐሜት ከሆነ፣ ሁሌ የማይጠቅሙ ንግግሮችን ከአንቺ የሚሰማ ከሆነ ሊያገኛት የማይናፍቃት አይነት ሴት ትሆኛለሽ ማለት ነው። ይሄ ደግሞ ሳቢ እንዳትሆኝ ያደርግሻል። ስለዚህ ያ ወንድ ልጅ እየሸሸሽ ይመጣል ማለት ነው። ነገር ግን እየወደደሽ እንዲመጣ በተለይ ደግሞ ከአንቺ ጋር ለመሆን እንዲቸኩል እንዲናፍቅሽ የምታደርግ ሲንጊው በተለይ ደግሞ ሊናፍቃት የሚችላት አይነት ሴት መሆን መቻል አለብሽ። ሌላኛው እንግዲህ በወንድ ልጅ ለመናፈቅ ማድረግ ያለብሽ ዘዴ ወይም ደግሞ መጠቀም ያለብሽ ዘዴ ጊዜ በመስጠት ነው። የተወሰነች አይነት ክፍተት ጊዜ ልትሰጭው ይገባል ማለት ነው። ምክንያቱም ይሄ ነገር የተለመደ አይነት ነገር እየሆነ መጥቷል። ምክንያቱም ተወተ ማድረግ ትችችላ ማለት ከዛ በኋላ ደግሞ ሌላ ዓለም ሌላ ምዕራፍ የመጀመር አይነት ነገሮች በብዙ ሰዎች ላይ በተለይ በዚህ ዘመን እየተስተዋለ ያለ ክፍተት ነው። ነገር ግን ደግሞ ወንዶች ብዙውን ጊዜ ከሴቶች በተሻለ ወይም ደግሞ በበለጠ ትንሽ የፎይታ ጊዜ ይፈልጋል። ትንሽ ክፍተት ይፈልጋሉ። ጊዜ ልትሰጫቸው ይገባ። ከራሳቸው ጋር ማውራት መነጋገርን ይፈልጋሉ። ሁላችንም እንደሚታወቀው ወንዶች ከሴቶች በጣም ይለያያሉ። ጤናማ የሆነ ነገር ደግሞ የሚያስፈልገው ጤናማ የሆነ ግንኙነት የምትፈልገው ከሆነ የማሪ የፍቅር ግንኙነት መመስረት የምታስቢ ከሆነ ያ ወንድ ልጅ ለአንቺ ያለው ስፍራ ከፍ እንዲል የምታደርግ የምትፈልጊ ከሆነ እንዲናፍቅሽ፣ በቃ ለአንቺ ያለውን ስፍራ በትክክል ወይም ደግሞ በእርግጠኛነት ለማወቅ የምትፈልጊ ከሆነ ከሆነ ጊዜ ልትሰጪው ይገባል። የእፎይታ ጊዜ ልትሰጪው ይገባል። ከራሱ ጋር እንዲነጋገር መፍቀድ መቻል አለብሽ። ስለዚህ በምትሰጭው ጊዜ ወይም ደግሞ የጊዜ ክፍተቶች መካከል ደግሞ ወዲያው በዚያው በኩልም ደግሞ እንዳይረሳሽ ማድረግ መቻል አለብሽ። ይሄም ለምሳሌ በትንሹም ቢሆን ይችላል የጽሁፍ መልእክቶችን ወይም ደግሞ ቴክስትን መላክ፣ እንዲሁ በጣም የረዘመ ጽሁፍ ራሱ ባይሆን በቃ በትንሹ ናፍቀኛል ብሎ መላክ ራሱ በሌላ በኩል እንዲናፍቅሽ የሚያደርግበት መንገድ ሊሆን ይችላል። ይህንም ስታደርጊ ታዲያ ለብህ የእፎይታ ጊዜ ልስጠው ብለሽ በዚያው ደግሞ የምትጠፊበት ከሆነ ጥሩ አይደለም። አይን የራቀ ከልብ ይርቃል እንደሚባለው ሁሉ መረሳሳት ሊመጣ ይችላል ማለት ነው። እንዲናፍቅሽ ፈልገ በኋላ ላይ ደግሞ እንዲረሳሽ ማድረግ ትችያለሽ። በእርግጥ ወንድ ልጅ እንደዚህ አይነት ነገሮችን በትኩረት ይገነዘበዋል። በትኩረት ያዋል። ስለዚህ አንቺን በተጨማሪ እነዚህ ነገሮች ላይ ትኩረት አድርገሽ ማወቅ ይጠበቅብሻል። የተወሰኑ የፎይታ ጊዜዎችን መስጠት አንድ ሁለት ቀን ጋብ በመስጠት ስለአንቺ እንዲያስብ በማድረግ አሁን እንዳልኩሽ ቀለል ያሉ ጽሑፍ የጽሑፍ መልእክቶችን በመላክ እርሱ ስለአንቺ በጣም ድቴል እንዲያስብ ማድረግ ወዲያው ደግሞ ስልኩን አንስቶ እንዲደውልልሽ የሚያደርጉ ነገሮች ስለሚሆኑ ነው። ሌላኛው ነጥብ እንግዲህ ታዲያ ሁልጊዜ እንዲናፍቅሽ ለማድረግ መሞከር ማቆም አለብሽ። አየሽ እህቴ፣ ወንዶች ሞኞች አይደሉም። ሴቶች በዘዴ ትኩረታችንን ለመሳብ ሲሞክሩ በትክክል እናውቀዋለን። በተለይ ደግሞ እናንተ ሁለታችሁ ተለያይታችሁ ስትሆኑ፣ በተለይ ደግሞ ፌስቡክ ላይ በፎቶዎች ላይ እሱን ታግ ማድረግ በየ10 ደቂቃው ሊሆን ይችላል። በ በሀያም በ ደቂቃ ፌስቡክ ላይ ቻት ማድረግ፣ ስናብቻትን መላክ፣ ትኩረቱን ለመሳብ ምን እየሰራ እንደሆነ ለጓደኞቹ መልእክት በመላክ ሊሆን ይችላል፣ በመደወል ሊሆን ይችላል። ከሁሉም ደግሞ የከፋው እንዲቀና የምታደርጊ ከሆነ፣ በተለይ ደግሞ ኢንስታግራም ኢንስታግራም ላይ የምትለጠፊያቸው ፎቶዎች ከወንዶች ጋር ከሆነ እነዚህ ነገሮች ሁሉ ያድ አን ለማድረግ የምትሞክሪ ከሆነ ከሞከርሽ አይናፍቅሽ፣ በእርግጠኝነት ነው የምነግርሽ። ሌላኛው እንግዲህ አንድ ወንድ ልጅ ሁሌም እንዲናፍቅሽ ለማድረግ የምትችይው በተለይ በንግግራችሁ ውስጥ ትንሽ በተቻለ መጠን ሚስጥራዊነትን ለመተው መሞከር አለብሽ። በተለይ እንግዲህ ይሄ በመጀመሪያዎቹ ቀጠሮዎች፣ በመጀመሪያዎቹ የፍቅራችሁ ወራቶች ላይ በተቻለ መጠን ትልልቅ የሚባሉ የህይወቶች ስኬቶች፣ ውድቀት እንዲሆን ይችላል ተነግሮ አይገባም። ምክንያቱም ትንሽ በየቦታው በተን በተን እያደረግሽ በትንሹ እየነገርሽ እንጂ መሄድ ያለብሽ ሁሉንም ማንነትሽን ያለፍሽበትን ባዮግራፊሽን ዲቴል አድርገ መናገር የለብሽ ምክንያቱም ይሄ ምንድን ነው፣ በተቻለ መጠን ትንሽ የሚስጥራዊነትን እየተውሽለት መሄድ አለብሽ። ይህም በምታደርግበት ጊዜ ታዲያ የበለጠ ስለአንቺ ለማወቅ ጉጉት ያድርግበታል የበለጠ ስለአንቺ ለማወቅ ፍላጎት ያድርበታል። እንግዲህ ታዲያ ይህን በምታደርጊበት ጊዜ ታዲያ ጠንቃቃ መሆን አለብሽ። ያኔ እንዲናፍቀኝ ብለሽ ብዙ ነገሮችን ሀይል በምታደርጊበት ጊዜ እሷ ዝጋታም እሷ ሳትታወቀም እርሷስ ቆቅ ናት የሚለው አይነት ድምዳሜ ላይ እንዳይደርስ ጥንቃቄ ማድረግ አስፈላጊ ስለሆነ ማለት ስለዚህ ውስብስብ የሆኑ በተለይ ከሕይወትሽ ጋር በጣም ተገናኝተው የሚመጡ ባዮግራፊሽን ወይም ደግሞ የህይወት ስኬቶችሽን በተለይ በመጀመሪያዎቹ የፍቅር ወራቶች ውስጥ ልትነግሪው አይገባም በተቻለ መጠን ሚስጥራዊ ብታደርጋቸው በጣም የተሻለ ነው። ይሄ ምንን ያመጣል መሰለኝ? ስለዚያ ነገሮች ለማወቅ ጉጉት ያድርበታል ማለት ነው። ለአንቺ ለመደወል ፍላጎትን ያሳያል። ከአንቺ ጋራ ለማውራት በቃ ጊዜው መስዋዕት ለማድረግ ፈቃደኛ ይሆናል ማለት ነው። ልብ በይታደ። በመጀመሪያዎቹ የፍቅራችሁ ወራቶች መሃል ሁሉ ነገርሽን ዝርግፍ አድርገሽ የምትነግሪ ከሆነ ወንድ ልጅ እቺስ ራሷን መቆጣጠር ስሜቷን መቆጣጠር በቃ ነገር መያዝ እንኳን የማትችልናት ሰልፍ ኮንፊደንስ የላትም፣ በራሷ አትተማመንም፣ በቃ ሁሉም ለሁሉም ሰው ነው እንደዚህ አይነት ነገሮችን የምትናገረው ብሎ ያልሆነ አመለካከት አይምሮ ላይ ሊቀረስ ስለሚችል በተቻለሽ መጠን በንግግራችሁ ትንሽ ሚስጥራዊነትን መተው መቻል አለብሽ። ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልጋቸው ኳሊቲዎች አሉ። ለትዳር የሚፈልግሽ ወንድ ልጅ ከአንቺ የሚፈልጋቸው አንቺ ላይ የሚያያቸው ያደረግሽውን ወይም የለበስሽው ልብስ ሳይሆን፣ የተቀባባሽው ሜካፖች ሳይሆን ወይም ደግሞ ስላደረግሻቸው ውድ ውድ የሆኑ ብራንድ ብራንድ የሆኑ ልብሶች አይደለም። ምናልባት ከዚህ በፊት ብያቸዋለሁ፣ ወንዶች በእይታ እንማረካለን። ምናልባት ወንድ ልጅ በምትለብሻቸው ልብሶች፣ በምትቀባቢያቸው ሜካፖች፣ ዶድራንቶች፣ ሽቶች ሊሆን ይችላል። ወንድ ልጅን ልትም ለማድረግ ትችያለሽ ልትስቢው ትችያለሽ። ነገር ግን ለትዳር የሚፈልግሽ ወንድ ልጅ ግን እነዚህን ኳሊቲዎች ብቻ አይደለም የሚመለከተው። ለዛሬ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ የሚያያቸው ኳሊቲዎች፣ አንቺም ደግሞ ሊኖርሽ የሚገቡ ኳሊቲዎች ምንድናቸው የሚለውን ሀሳቦች እንዳስሳለን። ስለዚህ እህቴ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልጋቸው ነገሮች አሉ። እነዚህ ኳሊቲዎች ቢኖራት እችን ልጅ ወይም ደግሞ እቺ ሴት ማግባት እፈልጋለሁ የሚለውን አቋሙን ማንጸባረቅ ይፈልጋል። ስለዚህ በተቻለሽ መጠን ሊኖርሽ የሚገቡ ኳሊቲዎች ሊኖርሽ የሚገቡ ባህሪያቶችን የምንመለከት ነው የሚሆነው። የመጀመሪያው ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ነገር ጥሩ አስተሳሰብ ያላት ሴት ልጅ መሆን መቻል አለብሽ። ይሄ ጥሩ አስተሳሰብ ጥሩ አመለካከት ያላትን ሴት ወንዶች በጣም እንፈልጋለን። ምክንያቱም ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ አይደለም የሚባለው? ያን ጥሩ አስተሳሰቡን ትዳሩን አብራችሁ ይይዛችሁ መሄድ እንደምትችሉ ይገነዘባል ማለት ነው። ምክንያቱም ደግሞ ሁሉም ነገር በፍቅር ግንኙነት ብቻ ነው እንደሚያቆመው ይቀጥላል አልፎ ትዳር የሚባለው ትልቁ ተቋም አለ። ይሄ ተቋም ደግሞ የሚመራው መልካምና ጥሩ በሆኑ አስተሳሰቦች ሲሆን ብቻ ነው። ምክንያቱም አሁን እንዳልኳቸው ልብስ የተቀባባ ነው፣ ሜካፖች የምናደርጋቸው ልብሶች ሁሉ ጊዜ እንደሚያልፍባቸው መገንዘብ መቻል አለበት። ጥሩ አስተሳሰብ፣ ጥሩ አመለካከት ያለው ሰው ግን እድሜ ልኩን ዘመኑ ሙሉ መልካም የሆነ ነገር ስለሚገጥመው ነው። ስለዚህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ጥሩ አስተሳሰብ ያላት ሴት መሆን መቻል አለብሽ። አመለካከትሽ እንዴት ነው? ሀሳብሽ እንዴት ነው? ለነገ ህይወትሽ እንዴት ነው የምታስቢ? ራስሽንስ እንዴት ነው በዲሲፕሊን አድርገሽ እየመራሽው ነው ወይ የሚለውን ነገር ይመለከታል ማለት ነው። ምክንያቱም ሌሎቹ ሰዎች እኮ በዙሪያ የሚሆኑት ብዙ አንቺ ባደረግሽው በተቀባባሽ ሁሉ ሽቶዎች ሊሆን ይችላል አንች በተቋቋል ሽኩሎች ሊሆን ይችላል። ወንዶች ሊከተሉሽ ይችላሉ። ልብ በይ፣ ብዙ ወንዶች በእንደ አንቺ ይህን ስላደረግሽ ብቻ ሊከተሉሽ ይችላሉ። ነገር ግን ለትዳር ላይሆን ይችላል የሚከተሉሽ ጋር ተረዳሽን። ስለዚህ በተቻለሽ መጠን ጥሩ አስተሳሰብ፣ ቀና አመለካከት ያላት ሴት ለመሆን ራስሽ ላይ መስራት መቻል አለብሽ። ለትዳር የሚፈልግሽ ወንድ ልጅ አንቺ እንዲኖርሽ የሚፈልገው ባህሪ ወይም ደግሞ ኳሊቲ ምንድን ነው ብለን ካለን፣ ጥሩ ስነ ምግባር ያላት ሴት እንድትሆኝ ይፈልጋል ማለት ነው። ምክንያቱም አሁን በምንመለከትበት ጊዜ ስነ ምግባር የሌላትን ሴት ማንኛውም ወንድ ለጊዜያዊ ስሜቱ ካልሆነ በስተቀር ዘለቄታዊ ለሆነ ግንኙነት ለትዳር የሚፈልጋት አይነትን ሴት ሊመርጠው አይችልም ማለት ነው። ምክንያቱም ጥሩ ስነ ምግባር የላትማ፣ ጨቅጫቃ የሆነች ጸባይዋ የማይመች በሁሉ ነገር የምትጨቃጨቅ አይነት ሴት ከሆነች ከሰዎች ጋር ሁሌ የምትጣላ ከሆነ ጥሩ ልጅ ያልሆነችን ማንኛውም ወንድ የራሱ ወይም ደግሞ ጓደኛው ከዛም አልፎ ደግሞ ሚስቱ ሊያደርግ አይፈልግም። ስለዚህ ጥሩ ስነ ምግባር ሊኖርሽ ይገባል ማለት ነው። የአስተሳሰብ ዲሲፕሊን ሊሆንሽ ሴት መሆን አለብሽ። ለሰዎች ያለሽ ክብር፣ ለቤተሰቦችሽ ያለሽ ክብር፣ በዙሪያሽ ባሉ ሰዎች የተመሰገንሽ ሴት መሆን አለብሽ። ያ ካልሆነ ግን ለትዳር የሚፈልግሽ ወንድ ልጅ እነዚህን ሁሉ ኳሊቲዎች ስለሚመለከት ይሄ ነገር በኋላ የሚጀምረውን የፍቅር ግንኙነት ሊያናገው ይችላል ብሎ ስጋት ሊያድርበት ይችላል። ይሄ በእርግጥ ባንቺም ሳይድ ብቻ ሳይሆን በወንዱም ሳይድ ሊኖረው የሚገቡ ኳሊቲዎች ናቸው። ቶሻል ስነ ምግባር፣ ዲሲፕሊንድ የሆነ ሰው በጣም አስፈላጊ ነው። ምክንያቱም በፍቅር ግንኙነት ውስጥ ስትሆኑ ስነምግባር እጅግ በጣም ጥሩ ሚናን ስለሚጫወት፣ ምክንያቱም አለመግባባቶች፣ መግባባቶች በመካከላችሁ የሆነ ቀን ሊፈጠሩ ይችላሉ። ያን አለመግባባቶች፣ መግባባቶች እንዱ ዘላችሁ በቃ የምትረብሹት ከሆነ፣ ግንኙነቱን በቃ የምታናጉት ከሆነ፣ ስነምግባር ምግባር ከሌላችሁ፣ ዲሲፕሊንድ ካልሆናችሁ ያን የፍቅር ግንኙነት ከፍ ሲልም ደግሞ ያን ትዳር የማፍረስ አቅም አለ። ስለዚህ እህቴ በስነ ምግባር እየታነጽ ሴት መሆን መቻል አለብሽ። ሌላኛው እንግዲህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ የሚመለከታቸውን ነገሮች በራስ መተማመን ያላት ሴት መሆንሽን አንቺ ላይ ማየት ይፈልጋል። ምክንያቱም እህቴ በራስ መተማመን የሌላትን ሴት ማንኛውም ወንድ ቀርቦ የራሱ ለማድረግ የትዳር አጋሩ ለማድረግ ፈቃደኛ የሆነ ገብቶሻል አይደለ? ስለዚህ በተቻለ መጠን በራስ መተማመን ያላት ሴት መሆን መቻል አለብሽ። በራስ መተማመን ደግሞ ሲኖርሽ የሆነ ፕሪንስፕሎች ይኖሩሻል ማለት ነው። ማንኛውንም ነገር የማድረግ አቅም የማድረግ ሞራል፣ ማንኛውም ሰው መጥቶ ስሜትሽን መጉዳት እንደማይችል ይመለከታል ማለት ነው። ይሄ ደግሞ የሚሆነው ራስሽ ላይ መስራት ስትቺ ብቻ ነው እንጂ ወንድ ልጅ የሚመለከተው ስለለበስሽው፣ ስላደረግሽው ጫማዎች፣ ስለተከባባሽ ያቸው ሜካፕ አይደለም። ገብቶሽ አደረለ ልዕት የለብብ እነዚህን ነገሮች የሚመለከት ወንድ ልጅ ለትዳር ይፈልግሻል። የትዳር አጋሩ ሊያደርግሽ ነው የሚፈልገው። ጥሩ አስተሳሰብ ካለሽ፣ ጥሩ ስነ ምግባር ካለሽ በራስ መተማመንሽ ከፍተኛ ከሆነ ወንድ ልጅ ሊያገኛት ሚስቴ ብትሆንልኝ ብሎ የሚመኛት አይነት ሴት ትሆኛለሽ። ሌላኛውና እንግዲህ ከሁሉም ደግሞ ይበልጣል ብዬ የማስበው አንድ ለትዳር የሚፈልግሽ ወንድ አንቺ ላይ ማየት የሚፈልገው እንድትሆኝለት ወይም ደግሞ ወይም ባህሪ እንዲኖራት ብሎ የሚመኘው ነገር ፈጣሪሽን የምትፈሪ ሴት መሆን ስትች ነው። ፈጣሪዋን የምትፈራ ሴት ትዳሯን የምታከብር ትሆናለች። ለቤቷ ዘብ የሆነች ሴት ትሆናለች። ባሏ የሚታመንባት ሴት ስለምትሆን ፈጣሪዋን የምትፈራን ሴት ወንድ ልጅ ራሱ ማድረግ ይፈልጋል። ለትዳር የሚፈልጋት አይነት ሴት ትሆኛል ከፈጣሪ ጋር ያለሽ ህብረት ከፈጣሪ ጋር ያለሽ ቁርኝት የጠበቀ ከሆነ ሲሆን ብቻ ነው። ስለዚህ እህቴ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ይሄ ለትዳር ብቻ ሳይሆን ለሙሉ እድሜሽ ለእድሜ ዘመንሽ በሙሉ የሚጠቅምሽ ነገር ስለሆነ ፈጣሪዋን የምትፈራ ሴት ደግሞ ጥበበኛ ሴትና አስተዋይ ሴት ትሆናለች። ልባም ሴት ትሆናለች። አስተዋይ ስትሆን ደግሞ ነገሮችን ማገናዘብ ትችላለች። ያ የፍቅር ግንኙነት አድጎ ደግሞ ወደ ትዳር ከፍ ስል ትዳሯን እንዴት መያዝ እንዳለባት በትክክል ትገነዘባለች። ስለዚህ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ስለዚህ ለትዳር የሚፈልግሽ ወንድ ልጅ አንቺ ላይ ማየት የሚፈልገው ፈጣሪሽን የምትፈሪ ሴት ከሆንሽ ወንድ ልጅ ለትዳር ይፈልግሻል። የራሱ ሊያደርግሽ ይፈልጋል። እድሜ ዘመኑን በሙሉ ከአንቺ ጋር ማሳለፍን ይፈልጋል። ነገር ግን ይህን የምታደርጊው ለወንዱ ብለሽ ሳይሆን ለራስሽ ህይወት ብለሽ ነው ማድረግ ያለብሽ። ስለዚህ እህቴ ለትዳር የሚፈልግሽ ወንድ ልጅ የሚያያቸው ስነ ምግባርሽን አስተሳ ማሳሰብሽን ለፈጣሪ ያለሽ አክብሮት፣ ፈጣሪሽን መፍራትሽን፣ ሰልፍ ኮንፊደንት ወይም ደግሞ በራስ መተማመን ያላት ሴት መሆንሽን ይመለከታል እንጂ መኝ አንቺ ብቻ በቃ ብዙ ልብሶችን ለብሰሽ ብራንድ ብራንድ የሆኑ ልብሶችን ለብሰሽ ብቶጪ፣ በተለያዩ አይነት ሜካፖችን ተቀብተሽ ሽቶሽን ተለቅልቀሽ ከፍ ዝቅ እያልሽ ብቶጪ በቃ በየመንገዱ ሁሉ የሚለክፍሽ ወንዶች ሊበዙ ይችላሉ። ወይም ደግሞ ከኋላሽ ራሱ እየተከተሉሽ በቃ ብዙ ወንዶች ለፍቅር ሊጠይቁሽ ይችላሉ። ልብ በይ ግን ለስሜት ቸው እንጂ ለትዳር አይፈልጉሽ ማለትም በነሱ አይን እኮ አንቺ የረከሽ ሴት ስለምትሆኝ ዝቅ ያልሽ ሴት ስለምትሆኝ አንቺ በዙ ወንዶች በቃ ሲስቁልሽ በቃስ ወንዶች ሲረክፉሽ ስታይ በብዙ ወንዶች በኩል ተወዳጅ የሆንሽ ሴት መስሎሽ ሊታይሽ ይችላል። እውነታው ግን ያፈቀሩሽ የወደዱሽ ሊመስሉሽ ይችላሉ፣ ነገር ግን እነርሱ የሚፈልጉሽ ለስሜታቸው እንጂ ለትዳር ፈልገውሽ አይደለም። ልብ አይምሮሽን በሜካፕ እና በተለያዩ አይነት በመሳሰሉ ነገሮች የምትስይ ከሆነ ጥሩ አይደለም። በምትኩ ግን እውቀት ሊኖርሽ ይገባል። ጥበበኛ ሴት ልትሆን ይገባል። አስተዋይ ሴት ልትሆን ይገባል። በፍጹም በፍጹም መበሳጨት የሌለብሽን ማንነቶችን መገንባት የለብሽ፣ ራስሽ ላይ መስራት መቻል አለብሽ። የዚያኔ የሚፈልግሽ ወንድ ወደ ህይወትሽ ይመጣል። ራስሽን ካስከበርሽ ደግሞ፣ ራስሽን የምትቆጣጠሪ ሴት ከሆንሽ ደግሞ፣ ፈጣሪሽን የምትፈሪ ሴት ከሆንሽ ደግሞ ፈጣሪ ላንቺ ያለው ወንድ በጊዜው በሰዓቱ ወደ አንቺ ማምጣቱ አይቀርም። ነገር ግን እነዚህ ስብናዎች ሊኖሩሽ ይገባሉ። እነዚህ እንኳ ሞዳሊቲዎች ራስሽ ላይ መስራት መቻል አለብሽ። የዛሬን አበቃው። ለአብሩነታቸው ላብሮነታቸው አመሰግን። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም።